ከሚከተሉት ቁጥሮች መካከል በሰባት ተካፋይ የሆነው የብቸኛ ትንትን ሲገለጽ ቁጥር አንድ ነች። እዚህ ላይ እንግዲህ ብቸኛ ማለት ምን ማለት ነው? ተተንታኝ ማለት ምን ማለት ነው? ሰላም ጤና ይስጥልኝ። ወደ ስድስተኛ ክፍል ተማሪዎች በዛሬ በክፍል ሶስት አምስት ጥያቄዎች ይዤላችሁ መጥቻለሁ። አስራ ስድስተኛ ጥያቄ ላይ ይቀጥላል ማለት ነው። በክፍል አንድ እና በክፍል አስራ አምስት ቀጥለናል። ከሚከተሉት ቁጥሮች መካከል ኢ ተጋማሽ ቁጥር ማን ነው? ከሚከተሉት ቁጥሮች መካከል ትንሹ ይለናል። ልክ ትንሹ ኢተጋማሽ ኢተጋማሽ ማለት እንግዲህ በሁለት ተካፍሎ ቀሪ ያለው ማለት ነው። ተጋማሽ ስንል በሁለት ካለ ቀሪ ሊካፈል የሚችል፣ ለምሳሌ አራት፣ ስምንት፣ አስር የመሳሰሉት ተጋማሽ ይባላል። ኢ ተጋማሽ ደግሞ እነዚህ በሙሉ ኢ ተጋማሽ ናቸው። ዘጠኝን ለምሳሌ በሁለት ብናካፍል አራት አራት ይደርስና ቀሪ ያለው አንድ እንደዛና ትንሹ የትኛው ነው ስለሚለን ላይ ይሆናል። ጣይ ከሚከተሉት ቁጥሮች መካከል በሰባት ተካፋይ የሆነው የትኛው ነው? በጣም ጥሩ። እዚህ ጋ በደንብ ተመልከቱ። በሰባት ተካፋይ መሆኑን የምታውቁበት መንገድ ውድ ተማሪዎች፣ እዚህ ላይ ማሳሰቢያ የምናገረው ነገር በሁለት ተካፋይ መሆኑን በሶስት፣ በአራት፣ በአምስት እና በስምንት አስር፣ አምስት፣ ስድስትና እነዚህ የመሳሰሉት ማለት ነው፣ ተምራቸዋል። ስለእሱም እንፈልጋለን ካላችሁ በኮሜንት አስቀምጡልኝ፣ በደንብ አስቀምጣለሁ። ስለ ሰባት ጉዳይ ግን ሰባት ተካፋይ መሆኑን የምናውቅበት መንገድ ግን ያልፈዋል ብዙ ጊዜ ዘጠነኛ ክፍል ላይ ድረስ አለ ይሄ ትምህርት እዛም ጋር ግን ሰባትን ያልፈዋል ብዙ መንገዶች ስላሉት ነው። እና ላሳያችሁ አንዱ መንገድ ሁሌ ለሁሉም ቁጥር የሚሰራበትን መንገድ ላሳያችሁ። ለምሳሌ ሐን እስኪ እንሞክር። ሐን ስንሞክር ምንድነው የምናደርገው? አራት መቶ ሃያ አንድ ይላል። አራት መቶ ሃያ አንድ በሰባት ተካፋይ መሆን አለመሆኑን ለማወቅ እቺን የአንድ ቤትን በሁለት እናብዛት። አንድ ሲባዛ በሁለት ስንት ነው ሁለት። በቃ ከዚያ በኋላ ቀሪውን እዚህ አራትና ሁለት አርባ ሁለት የሚባል ቁጥር መስርተዋል። አርባ ሁለት እዚህ ጋር ደግሞ ሳበዛ ያገኘኋት ቁጥር አለች እሷን እዚህ ጋር አመጣትና እቀንሳታለሁ። ከአርባ ሁለት ላይ ሁለት ሲቀነስ አርባ አርባ ለሰባት ካለቀሪ ይካፈላል አይካፈልም? መልሳችሁ ይካፈላል ከሆነ 421ም በ በሰባት ይካፈላል ማለት ነው ትላላችሁ። ስለዚህ አርባ በሰባት አይካፈልም። እንቀጥል። 1340 ይቺን 0 ዜሮን ላምጣት። ዜሮ ሲባዛ በሁለት ስንት ነው? ዜሮ ከዛ 134 የሚባል ቁጥር አለ 134 ላይ ሲቀነስ ዜሮ ያው 134 ነው። 134 ነው በሰባት ይካፈላል አይካፈልም። ይሄ ራሱ አንድ ፈተና ከሆነባችሁ አንዴ እንድገመው። እንደገና ይሄንን 134ን እንደገና እናስኪለው ደግሞ 134 ይቺን አራትን እንወሰዳት በሁለትና ብዛት ስምንት እሺ። እዚህ ጋር አንድ እና ሶስት የፈጠሩት አስራ ሶስት የሚባል ቁጥር አለ። አስራ ሶስት ሲቀነስ ይችን አብስተን ያገኘናትን ቁጥር እናምታልና እዚህ እንቀንስ። ከአስራ ሶስት ላይ ስምንት ስንቀንስ ስንት ነው ውጤቱ? ከአስራ ሶስት ላይ ስምንት፣ አምስት። አምስት በሰባት ይካፈላል ካለቀሪ ኖ። ስለዚህ ስለዚህ ይሄን መልስ አይሆንም ማለት ይሄን በሰባት አይካፈልም ማለት ነው። ይሄን በሰባት አይካፈልም። በጣም ጥሩ። እሺ ይችንን ሞክር? አንድ ሺህ አንድ መቶ አርባ አንድ አንድ ሺህ አንድ መቶ አርባ አንድ ማንን እንወስዳለን? አንድን እንወስዳለሁ አንድን በስንት አበዛት አለሁ? በሁለት። በጣም ጥሩ አንድን ሳነሳ አንድ መቶ አስራ አራት የሚባል ቁጥር እዚህ ቀርቷል። አንድ መቶ አስራ አራት ሲቀነስ አንድን ወስጃታለሁ እዚህ አንድን ወስጄ በስንት አበዛ እጃታለሁ? በሁለት አንድ ሲባዛ ሁለት ሁለት። እሺ ከ114 ላይ ሁለት ሲቀነስ 112 የሚባል ቁጥር ቀረ ማለት ነው። 112 በሰባት ይካፈላሉ ወይ? ይሄ ራሱ ከባድ ነው ካላችሁ፣ እንደገና አንድ መቶ አስራ ሁለትን እናስኪደው አንድ መቶ አስራ ሁለትን እናስኪደው። እንደገና ሁለትን ቆርጠን እናነሳታለን። ሁለትን በስንት እናበዛለን? በሁለት ሁለት ጊዜ ሁለት አራት። እዚህ ጋር አንድ እና አንድ 11 የሚባል ቁጥር ቀርቷል። 11 ላይ ሲቀነስ አራት ስንት ይሆናል? ከ11 ላይ አራት ሰባት ቬሪ ናይስ ሰባት በሰባት ይካፈላል አዎ በቃ ስለዚህ መልሳችን ሐመር ውሃ ነው ማለት ነው መቶ ሐምሳ ሰባትን እንሞክር ካላችሁ ለምሳሌ መቶ ሐምሳ ሰባትን እንሞክር ካላችሁ ሰባትን ነው የምወስደው ማለት ነው ሰባትን በሁለት 2 ሳበዛው 14 እሺ 1 እና 5 እዚህ አስራ አምስት የሚባል ቁጥር ፈጥረዋል። ሰባትን በሁለት ሳበዛው ደግሞ አስራ አራት የሚባል ቁጥር ይፈጠራል። ከአስራ አምስት ላይ አስራ አራት አንድ አንድ በሰባት ይካፈላል? አይካፈልም። ስለዚህ ሀመር ውሃ መልስ ይሆናል ማለት ነው እና መልሳችን ሀመር ውሃ ነው። እስኪ አንድ ዝም ብዬ ልንሞክር፣ እስኪ ዝም ብዬ በዘፈቀደ ፈቀደ አምስት ሁለት ሰባት ስድስት የሚባል አምስት ሺ ሁለት መቶ ሰባ ስድስት ምን እናደርጋለን ማለት ነው፣ ስድስትን በሁለት እናበዛታለን ስንት ትሆናለች? አስራ ሁለት እዚህ አምስት መቶ ሀያ ሰባት የሚባል ቁጥር አለ 527 ይቺ ሰባት ይች ስድስትን በሁለት ሰባዛት ሁልጊዜ በ በሁለት ነው የምናበዛው፣ 12 እሺ፣ እንሞክር፣ እንቀንስ አሁን መቀነስ ነው አምስት 1 515 515 ራሱ ከባድ ነው ካላችሁ 515ን እንደገና ላስኪዳት ይቺን አምስት ተወስድና በሁለት ሰባዛት አስር። እዚህ ጋር 51 የሚባል ቁጥር ቀርቷል። 51 ሲቀነስ 10 10 ከየት መጣች? አምስትን በሁለት ሳበዛት 51 ላይ 10 ሲቀነስ 41 41 በሰባት ይካፈላል አይካፈልም? ስለዚህ አይካፈልም፣ ያ ቁጥር አይካፈልም ነበር ማለት ነው። 41 ራሱ ግር ካላችሁ 41 እንደገና ማስኬድ ይችላል፣ በሚገርም ሁኔታ 41። እሺ ማንን አንድን በሁለት አበዛት አለው፣ ሁለት ትሆናለች። ከማን ላይ ይቀንሳለሁ? ከዚህ ከአራት ላይ ከአራት ላይ ሲቀነስ ሁለት ሁለት በሰባት ይካፈላል አይካፈል። እስከምትፈልጉት ድረስ ወርታች ማውረድ እንቀጣላችሁ። አስራ ስምንተኛው ከሚከተሉት አረፍተ ነገሮች መካከል እሺ፣ ትክክል ያልሆነ የቱ ነው? በጣም ድረስ አን አስራ ሦስት የመቶ ስልሳ ዘጠኝ አካፋይ ነው። ትክክል ያካፈላችሁ ማየት ነው እንግዲህ፣ አካፋይ ከሆነ ካለቀሪ ቁጭ ይላችኋልና፣ 169ን 169ን በ13 ብታካፍሉት ስንት ጊዜ ይደርሳችኋል? 13 ጊዜ እሺ። 9 የ169 አካፋይ ነው ይላል። 169ን በ9 እናካፍለው፣ በ9 ስናካፍል ራሱ ላይ አይመጣም። ስለዚህ ትክክል ያልሆነው ይሄ ነው ማለት ነው። እሺ ይሄ ትክክል ነው። የ147 በ7 ይካፈላል ነው የሚለን 147 በሰባት እስኪ አሁን ባልኳችሁ መንገድ አስራ ሰባተኛውን በሰራ ነው መንገድ እስኪ መቶ አርባ ሰባት በሰባት ይካፈል። እችን ሰባትን ወስደታለሁ በስንት አበዛታለሁ? በ2 14 ትሆናለች። እዚህ ማን የሚባል ቁጥር ቀርቷል? 14 ከ14 ላይ ሲቀነስ 14 0። 0 በሰባት ይካፈላል? አዎ ዜሮ በማንኛውም ቁጥር ይካፈላል፣ ከዜሮ ውጭ ማለት ነው እናም ያልሆነ የት ነው የሚለን፣ መልሳችን ማን ይሆናል ማለት ነው። መልሳችን መልሳችን ላይ ይሆናል። እንቀጥል። 136 በብቸኛ ትንትን ሲገለጽ ዋ በብቸኛ ትንትን ሲገለጽ ማለት እንግዲህ እንዴት ነው 136 እንድጭ አደርግና በሁለት ይካፈላሉ። በሁለት እንሞክራለን። በመጀመሪያ 136 136 በሁለት ስናካፍለው ስንት ጊዜ ይደርሳል? 68 ጊዜ። 68 እሺ፣ አሁንስ በሁለት ይካፈላል። በሁለት ሰላሳ አራት ጊዜ እ አሁንስ በሁለት 17 ጊዜ። እሺ፣ 17 በሁለት አይካፈልም? እሺ፣ በሶስትስ አይካፈልም፣ በአራትም አይካፈልም፣ በአምስትም በቃ እዚህ ላይ በቃ ማለት ነው። ትግሬ ተጽፋለች ሶስት ጊዜ ሁለት ርቢ ሶስት እንላለት ማለት ነው። ሲባዛ ከዛ ዚህ አልችልም ብሎ የተቀመጠ ማን አለ? አስራ ሰባት አስራ ሰባት በብቸኛ ትምትን ቁጥር ሲገለጽ መቶ ሰላሳ ስድስት ይሄን ይመስላል። ሁለት ርቢ ሶስት ሁለት ርቢ ሶስት ማለት ሁለት ሲባዛ በሁለት ሲባዛ በሁለት ሶስት ጊዜ ማለት ነው። ሲባዛ በአስራ ሰባት መቶ ሰላሳ ስድስት ይመጣል። ይሄንን የያዘ ምርጫ እንመርጣለን ሁለት ርቢ ሶስት ሲባዛ አስራ ሰባት። ስለዚህ ሀ መልስ ይሆናል። የመጨረሻ ለዛሬ ከተሰጡ አማራጮች ውስጥ ብቸኛና ተተንታኝ ቁጥር ያልሆነው የትኛው ነው? ብቸኛም ተተንታኝም ያልሆነ ቁጥር አንድ ነች። እዚህ ላይ እንግዲህ ብቸኛ ማለት ምን ማለት ነው? ተተንታኝ ማለት ምን ማለት ነው? የሚለውን እንዳስታውሳችሁ ከፈለጋችሁ ብቸኛ ማለት ለአንድና ለራሱ ብቻ የሚካፈል ማለት ነው። ለምሳሌ እንደ ሶስት እንደ አምስት እንደ ሰባት እንደ አስራ አንድ ዘጠኝ አላልኩም አለች። ዘጠኝ ግን ምንድን ነች? ተተንታኝ ነች። ተተንታኝ ማለት ደግሞ በአንድ በራሱ በቁጥሩ እና ሌላ አካፋይ ያለው። ዘጠኝ እንግዲህ ማን አካፋይ ያለው? ሶስት የምትባል አካፋይ ያለችው። ሌላ ምሳሌ ብሰጣችሁ አስራ አምስት ብገልጽላችሁ፣ አስራ አምስት በአንድ በራሱ በአስራ አምስት እና ሌላ አካፋዮች አሉት። ሶስት፣ አምስት እና እንደነዚህ አይነት ተተንታኝ ይባላሉ። አንድ ግን ብቸኛም ተተንታኝም አይደለችም። ስለ ሁለት ቁጥር ደግሞ ንገረን ካላችሁኝ ደስ የሚል ሁለት ቁጥር ከማን ነው የምትመደበው? ከብቸኛ ቁጥር ነው የምትመደበው። ነገር ግን ሁለት ቁጥር ልዩ የሚያደርጋት ነገር ደግሞ ተጋማሽ መሆኗ ተንታኞችን እነዚህ ጋር አሁን ለምሳሌ ብቸኛ ቁጥሮችን ማለት ነው። ብቸኛ ቁጥሮችን እዚህ ጋር የምታዩቸውን ብቸኛ ቁጥር ናቸው፣ ኢተጋማሽም ናቸው በዚሁ አጋጣሚ የምታውቋቸው። ሁለት ቁጥር ግን ብቸኛ ሆና ምን የሆነች ነች? ተጋማሽ፣ ስፔሻል ነንበር ትባላለች። ሁለት መምህር መሐመድ ናይ። ሰብስክራይብ ያላደረጋችሁ እባካችሁ ሰብስክራይብ አድርጉ።